ሙቺ ሙቺ ጥፊ ጥፊ ነው ውስጥ ሽሚልሽ ማልሽ የነበረ የሱ ጓደኛ የሆነ አንድ ሼካ ነው ማየ እሱ ሼካ አንቺን ለማግባት ስለሚፈልግ ያንቺን ነገር ሁሉ ይዞታል። በስትክክሉ አንቺን ማግባት እንደሚፈልግ ጠይቆሻል። ሁለተ የመጨረሻ ጤነኛ እንዳትሆኝ ነው። ምንም ጤንነትሽ ትክክል አይደለም፣ ሰላም አይደለሽም። በጣም ነው የምትታወቂው። እኔ አሁን እጸልይልሻለሁ። እኔ ድግምት ተደርጓል ወይም ደግሞ ጠላት የሰራው ነገር አለ ካልኩኝ ዝም ብዬ አልሸኛችሁ። የሆነ ማባረረው ጉዳይ አለ። አሜን፣ ኢየሱስ ጌታ፣ አሜን። ያላዩትን ከአይንሽ ላይ ቅርፊት ይነሳል። አታልቅሽ፣ እሺ፣ አታልቅሽ። አንቺ ስለማታወሪ ለአንድ ልጅሽ ስትይ ነው እንጂ ሙቺ ሙቺ ጥፊ ጥፊ ነው ውስጥሽ የሚልሽ፣ ምንም ተስፋ እንደሌለሽ፣ በቃ አንቺ መሞት እንዳለብሽ ነው። አሁን በጆሮሽ እንደዚህ ድምጽ ምሰሚ። ሰላም አይሰማሽም። አሁን ስራሽ ቦታ ተበላሽቷል፣ ጠምደውሻል ቤት ያለሽበት፣ የተከራየሽበትን ቦታ ሰላም አይደለም። ሁሉ ነገር ምን እንደሆነ ሳታቂ፣ መልካም ያደረግሻቸው ነገሮች በሙሉ ተቃራኒ ሆነውብሻል። ምንም ነገር ምን እንደሆነ አታቂም፣ ሰላም የለሽም። ይሄ ደግሞ የሚደረገው ምን እንደሆነ ታውቂያለሽ። ያንቺ ባልሽ የነበረው የእሱ ጓደኛ የሆነ አንድ ሼካ ነው ማየ። እሱ ሼካ አንቺን ለማግባት ስለሚፈልግ ያንቺን ነገር ሁሉ ይዞታል። በትክክሉ አንቺን ማግባት እንደሚፈልግ ጠይቆሻል። አዎ ልክ ነው። ኢየሱስ ጌታ አሁን እሱን ስለሚያቅ ነው የአንቺ ነገር ሁሉ እንዲበላሽ የአንቺንም የልጅሽንም የትልቋንም ህይወታችሁ የተረጋጋ እንዳይሆን ነገሮቻችሁን ሁሉ የሚበት ነው። ቁጥር በአንቺ በልጅሽ በደንብ አዳምጪ። በአንቺ እና በልጅሽ እንደዚህ እና ባልሽ ጠጠር ይዞ ማለት ነው በትኖ የእናንተን ነገር እንደዚህ በተንኮት እያለ ሲረግማችሁ ነው ማይ ዛሬ ግን በጌታ በኢየሱስም መልሼ ወደ ራሱላ አሜን። ሲልክ መልሲ፣ አሜን፣ ታምኛለሽ። ዛሬ ስጸልይልሽ ሰላም ትወኛለሽ፣ አሜን። ዛሬ ስጸልይልሽ እግዚአብሔር ይረዳሻል፣ አሜን። አትፈሪም። የሆነ ነገር ልንገርሽ፣ ታወሪያለሽ። በግልጽ እ ላውራልሽ በግልጽ አሁን እስቲል እንኳን አልፎ አልፎ ተኝተሽ ተኝተሽ ያ ሰውዬ ሲመጣ ስር ሲተኛ ነው ማየው። ኢየሱስ ጌታ፣ ሌላ የአንቺ ነገር የማማር መልክሽን ጠላት ሊበላው ነው፣ ሰላምሽን ሊበላው ነው። ዛሬ ግን በጌታ በኢየሱስ ክርስቶስ ስም ይሁላችሁ። ነገራችሁን የሚያበላሽ ዛሬ መታወት ጀምሮ እግዚአብሔር ነገርሽን ያነሳው ይነሳል ብሏል። ታምናላችሁ? ድግምት ይፈርሳል ይፈርሳል። በል፣ ለአንድ ሰው ልጸልይ። እናንተ ሳታውቁት በቤተሰብ ምክንያት የተደገመባችሁ ድግምት ዛሬ የፈረሰ ይሁን። እንደ ቀልድ እንኳን የተነገረባችሁ ነገር ቢኖር ዛሬ የፈረሰ ይሁን። በል እግዚአብሔር ነገርሽን ሁሉ ይሰራል። አሜን። ያንቺን ነገር ሁሉ እግዚአብሔር በኃይል ይፈተዋል። አሜን። አሁን ስጸልይልሽ ቤትሽ ይረጋል። አሜን። አከራዮችሽ ሰላም ይሆናል። አሜን። ምኖችሽ፣ አከራዮችሽ ሰላም ይሆናል። ስራ ቦታ ደግሞ ሰላም ይሆናል። አሜን። ስራ ቦታም ከምታስጨንቅሽ ገላገልሽ። አሜን። መውጫ እና መግቢያ ያሳጣችሽ፣ መነጽርሽን አውልቅ፣ ሁለት እጅሽን ከፍ፣ አይንሽን ጨፍኝ። ጸጥ ብለሽ እኮ እስቲ ኢየሱስ በል እስቲ ኢየሱስ። ሂድ! ምንድን ነው የምታረጋት? ተቀደ ሂድ፣ ጥለሃት አይኗ ላይ ያስቀመጥከውን፣ ሰውነቷ ላይ ያስቀመጥከውን፣ ጤንነቷ ላይ ያስቀመጥከውን ሁሉ ለቀነቴ ላዝሃለሁ፣ ሂድ ሂድ! አይቻሉኝ ልቀቃትና ሂድ! ድግምት ድግምት፣ ሂድ ሂድ! ሳት አርግቼ ይባል፣ ሳት አርግቼ ይባል፣ ሳት አርግቼ ይባል። ልቀቃትና ሂድ! ዘመኗን ልቀቅ፣ ህይወቷን ልቀቅ፣ ኑሯን ልቀቅ፣ አይኗን ልቀቅ! አይኗን እንጋርዳለሁ ምትል ቤት ውስጥ አስቀምጣታለሁ፣ የእሷንም የቤቷ የልጇን ነገር በትናለሁ፣ ሥራ አስፈጣታለሁ፣ አደባባይ ላይ አውጥቼ አንከራትታለሁ ምትል አውሬ ለቃት እንድትሄድ አዛሃለሁ። ለቃት እንድትሄድ አዛሃለሁ። ምን ልታረጋት ነው? ሽባ አይኗንስ ምን ልታረግ ነው? ለቃት ትሄዳለህ፣ አትሄድም? ትሄዳለህ፣ አትሄድም? አትሄድም! ለቃ አትሄድም! ሂድ! ሰውነቷን እግሯ ላይ ያስቀመጥኩ በሰዎች ዘንድ የምታረገባትን ነገሮች በሙሉ ነገሯን ሁሉ ለቀ፣ ያስቀመጥክባትን ሁሉ ላትመለስ፣ ሶስት ጊዜ ጮኸ በታላቅ ድምፅ፣ ለቃት ሂድ። አንድ ሁለት ሶስት፣ ሂድ። ሁለተ የመጨረሻ አውት ይዞሽሽ ጌታ የረዳሽ ቀኝ እጅሽ እንደዚህ ይከፋል። በጌታ በኢየሱስ ስም እኔ እኔ የጌታ ነኝ እኔ ጌታ ነኝ፣ ድገሚና በል። በጌታ በኢየሱስ ስም ሰላም ነኝ። ተባረክ፣ አሚን። ኢየሱስ ጌታ ነው። እንደዚህ ብዬ ጸልዬልሻለሁ። ከአሁኑ በኋላ ላይ መጣ ከለከልኩት። አሚን። ትዳርሽን በትኖ ሰላምሽን የበተነው ሁሉ አሚን። በጌታ በኢየሱስ ክርስቶስ